ነበረ እኮ አሁን ከውጭ መጣ። አይ አንተ አደለም። አንድ ሌቭል ላይማ አገር ሀገር ውስጥ ነው። አይ የለህም። ሌቭል ያላበራ ገና እከክን አካል ጨረስክ። አንድ ሌቭል ያላሳደግ ሰውዬ አለው ትላል። እሺ እስከዛ እንትና ግን ምን አለ መሰለሽ፣ እንደ ማንኛውም ደላላ ወደ ውጭ ልልክሽ ስል መጀመሪያ እኔ መቅመስ አለብኝ። ይህ ጥሩ ነው። ምን ነው የምትቀምሰው? ጓጥለው ምንድን ነው የምትቀምሰው? እንዴ መቅመስ አለብኝ አላለ እንዴ? እንዴ አባባል ነው። አይ ፍንድግድቅ ቃልሽ እኔ ምንድን ነው የሚቀመሰው? እኔ ምን አውቃለሁ። እኔ ምንም እንደማላውቅ ነገር ካለው አንተ አላመንክም እንጂ አላቅም። ምንድን ነው የሚቀመሰው? እሺ፣ በመጀመሪያ ምን ታደርጊያለሽ መሰለሽ? ጠዋት ትነሻለሽ፣ በሞቀ ውሃ ሻወር ትወስጃለሽ። እሺ፣ ከዛ ዋክስ ምናምን ትደረጊያለሽ። እሺ ከዛም በኋላ ቆንጆ ሽቶ ትቀቢያለሽ ከዛም በኋላ ሀያ ሁለት የሚገኘው ያሬድ ሕንፃ ጋር ትመጫለሽ ያሬድ ሕንፃ ሁለተኛ ፎቅ የኔ ቢሮ እዛ ነው እና አስፈላጊ ፎርሞችን ትሞያለሽ እና ፎርሙን በምትሞይበት ሰዓት ላይ የምንጠይቅሽ ጥያቄ አለ ለእነሱ ጥያቄዎች አግባብ መልስ ትመልሻለሽ ግን ለፍተሻ ተባባሪ መሆናለ በዛ ሂደት ስራው ይጠናቀቃል ማለት ነው። ዋናው ግቡ አሜሪካ መሄድ ነዋ። እሱ ብቻ ነው እንዴ? አረ አይደለም። እና ሌላ ምን ትፈልጊያለሽ? ማለት ያው ራስን ጠብቆ በግባት ነው። ኢትዮጵያ ውስጥ ያለ ሰው ታገቢያለሽ? ማለት ማስተዳደር እና ኔ ማኖር የሚችል ከሆነ አይነት ችግር አለ። ዋናው ተንቀባረ መኖር ነው የሚፈልገው አይደል? ለዛም ሆነ እዚህ የሚያስፈልገን ነገር አሟል ተመኖር ነው አላማ። ስለዚህ እዚህም ሆኖ ገንዘብ ያለው ሰው ይመችሻል። ይመቸኛል ገዝት ላይ ላስገባልሽ እስቲ ሀብታም ወንዶች እድሉን ተጠቀሙበት። ገዝት ላይ ግብ ውስጥ አደራችሁ ነው። ይሄ የአርሴናል ማሊያ ምናምን ምናምን አድርጋችሁ ይሄ መንገድ ዳር ምናምን፣ ሀብታም እንደዛ አይነሳም፣ ፎቶ እንደዛ አይነሳም። ሀብታም ስትታዩ ግሬስ ያላችሁ መሆን አለባት። ሀብታም ሀብታም እንደዚህ ዘምታ። ኦኬ ከአሜሪካ ሰው መጣልሽ ከአሜሪካ ከአሜሪካ ከዛው ከቦታው ከዋን ነው መጣ። ከቦታው ዝምታ እንዴት ነ እንዴ? እንደ ስሙ ዝምታ ነው። አልተመቸ? አይ አልተመቸሽውም ማለት ነው። ባለፈው ዝምታ አስራ ሰባት ሺህ ብር የንግድ ባንክ ህንፃ ላይ በላው ብሎኝ በጣም በጣም በጣም አዝኜ ነበር። አንድ ምግብ አስራ ሰባት ሺህ ብር! እግዚአብሔር ያሳያችሁ እሺ እስቲ ሱፍ ያረገ ሰው ላስገባልሽ። ደህና ሰው ይመስላል፣ ሱፍ ያረገ ሰው ለዛ ነው። ተበድሮስ ቢሆን ሆኖስ እኮ ትጠይቂያለሽ። እሱን ጠይቀሽ ከየት ነው ያመጣኸው? ምንድን ነው ገቢህ? ምንድን ነው በምንድን ነው የምትተዳደረው? እኔም በምን ታስተዳድረኛለህ ብለሽ ጠይቂ። አንቺ ድሉ ልስጠሽ። ለአንቺ ኔትወርኩ አይሰራ ኔትወርክ ማይሰራ። ደህና ነህ ኃይሌ ቦስ ይላል የመኪና ቅርጻ አለው። እስቲ ኃይሌ ቦስ ይላል። እስቲ ኃይሌ ኧረ ስሙ ራሱ ኃይሌ ይከብዳል። ወይ ሞኒዬ፣ እንዴና አለም ብራዘር እንዴና? እቺ ሴትዮ ቀጥ ያው እኔ እንግዲህ በስሜ ብዙ ንብረቶች ያሉኝ ሰው ነኝ። ለምሳሌ የጨው መሬት የአፋር አ እሺ፣ ሀገራችን ላይ ያለ ብርቅዬ የሆነ

ለ የዚህ መኖር ሀሳብ ያለ ከአንተ አሁን ለምሳሌ ዲስታንስ ማድረግ ያሰብከው? አይ እኔም እንዳንቺው አሜሪካ መኖር ህልም አለኝ። የምትወስደን እየፈለክ ነው አንተም? እኮ ታዲያ የጨው መሬቴን ማን ያስተዳድርልኛል? እዚህ ነገሮችን ለመቻች እና እና አሁን ምንድን ነው እንዳደርግልሽ የምትፈልጊው? እኔ እኔ ማስተዳደር አቅም አለ አይደለም። አንቺን ዘር ማንዘሮችሽንም እችላለሁ። ኧረ እባክህ የምር ጋይስ ታፕ ታፕ አርጉ እስቲ። አስር ሺህ ብር ላክለው። ታፕ ታፕ አርጉ ጋይስ እስቲ። በውስጥ መስመር አካውንትሽን አስገቢልኝ። አረ፣ እዚሁ እዚሁ ትንገርህ፣ የፈጠነ ያው ሁለት ስልክ መቼም ይኖርሃል፣ በአንደኛው አስገቢልኝ የፈጠነ ወይ አንዱ ባትሪ ዘግቶብኝ መሆንዬ ቻርጅ ላይ ነው። እንዴት ነው ድምጹ? ሀብታም ይመስላል። ሳቄ ራሱ ይበቃል እኮ። ታናግሮ ያለሽ በውስጥ በውስጥ አውራይ። ለማንኛውም ኦኬ ችግር የለውም መሆንዬ። ግን አመሰግናለሁ የምር እችን የመሰለች ልጅ አብሽር፣ አብሽር ሀይሌ አብሽር። ዋናው አንተ መደሰት ነው። ገንዘብ ያለው ሰው ወድቆ ወድቀው እና ትክክል ታስደስታት አለ ብዬ አስባለሁ። መልካም የትዳር ዘመን አይ የክርስትና አባት እናደርገዋለን ለመጀመሪያ ልጃችን የምራ